በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሳለምንህ የሚያስፈልገኝን ታውቃለህ። በመላው ዓለም የምትገኙ እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም በከብቶች በረት ተወልዶ በሰላሳ ዘመኑ በፈለገ ዮርዳኖስ በእደ ዮሐንስ ተጠምቆ የእዳ ደብዳቢያችንን ጠርቆ አስወግዶ በቀራኒው አደባባይ እጆቹን ለሕማም ዘርግቶ አስራ ሶስቱን ሕማማተ መስቀል ተቀብሎ ደሙን አፍሶ ስጋውን ቆርሶ ያዳነን ያዳናችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ባላችሁበት ስፍራ ሁሉ የእግዚአብሔር ረድኤቱ በጎነቱ ቸርነቱ በእኔም በባሪያው በእናንተም በሁላችሁ ላይ አድሮ ይኑር። እርሱ ደግ አምላክ የዕለት የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ ማኅሪነቱና እንደ ይቅርባይነቱ ብዛት በዚህ ሰዓት ቃሉ እንድንሰማ የፈቀደና የወደደ የሁላችን አባት የሁላችን መድኃኒት፣ የልዑላን ልዑል፣ የቅዱሳን ቅዱስ፣ የክቡራን ክቡር፣ የሃያላን ሃያል፣ የጌቶች ጌታ፣ የነገሥታት ንጉሥ፣ የአማልክት አምላክ፣ የሰራዊት አምላክ ስሙ እግዚአብሔር የተባለ የኔና የናንተ አምላክ ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። የማለዳውን ብርሃን እንድናይ የፈቀደልን የፀሐይ ፍንጣቂው እንድንመለከት ያበቃን ቀንና ሌሊትን የሚያፈራርቅ በጋና ክረምትን የሚያቀያይር እሱ እግዚአብሔር ከዘላለም እስከ ዘላለም አሁንም ለስም አጠራሩ ክብር ምስጋና ይግባው። ከማታ እስከ ጠዋት የጠበቀን ከጠዋት እስከ ማታ የሚጠብቀን ዘላዓለም የማይተኛ የማያንቀላፋ የኔና የእናንተ አምላክ እርሱ እግዚአብሔር ኢየሱስ ክርስቶስ ከዘላዓለም እስከ ዘላዓለም ለስም አጠራሩ ክብር ምስጋና ይግባው። ረድኤቱና በጎነቱ ከሁላችን ጋር ይሁን። የዕለቱ የነፍሴ ምግብ ይህም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ራሱ በቃሉ የነገረን ቃል ነው። ይህም ቃል የሚገኘው ከአራቱ ወንጌላውያን የመጀመሪያው በሆነው በማቴዎስ ወንጌል ምዕራፍ ስድስት ቁጥር ስምንት ነው። ማቴዎስ ስድስት ስምንት ቃሉም እንዲህ ነው የሚለው ስለዚህ አትምሰሏቸው ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ይህንን ነው ኃይለ ቃል ያደረግኩት፣ የዕለቱ የነፍሴ ምግብ ሳለምንህ የሚያስፈልገኝን ታውቃለህ ነው። በመጀመሪያ አንድ ነገር ልብ በሉ፣ እግዚአብሔር ምንም የሚሰወረው አምላክ አይደለም። እግዚአብሔር ሁሉን የሚያውቅ አምላክ ነው። ሁሉን ይመረምራል፣ እሱ ግን አይመረመርም። ሁሉን ያውቃል፣ እሱን የሚያውቀው የሚመረምረው ግን የለም። ረቂቅ ነው፣ ደሞ ቅርብ ነው። በፊልጵስዩስ ምዕራፍ አራት ቁጥር ስድስት ላይ ጌታ ቅርብ ነው በነገር ሁሉ በጸሎትና እና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ አንዳች አትጨነቁ፣ ይላል። እግዚአብሔር ሁሉን የሚያውቅ አምላክ ነው፣ ሁሉንም የሚመረምር አምላክ ነው። ፊቱን ከኛ አይሰውረም፣ ምረቱንም ከኛ አያርቅም። ማአትን ያርቃል እንጂ መከራን ያርቃል እንጂ ሀዘንህን ያርቃል። የከበደሽን ነገር ሁሉ ያቀላል እግዚአብሔር ልበ አምላክ ዳዊት በመዝሙር 68 ቁጥር 17 ላይ ከባሪያህም ፊትህን አትሰውር ተጨንቅ ያለሁና ፈጥነህ አድምጠኝ ነፍሴን ተመልክተህ ተቤዣት ስለ ጠላቶቼም አድነኝ አንተ ስድቤን እፍረቴንም ነውሬንም ታውቃለህ፣ የሚያስጨንቁኝ ሁሉ በፊትህ ናቸው ይላል። ተመልከቱ፣ ሁሉን ነው የሚያውቀው። ጽድቅህን ያውቃል፣ ጽድቅሽን ያውቃል፣ ኃጢአትህን ያውቃል፣ ኃጢአትሽን ያውቃል። እያወቀ እኮ ነው ዛሬ ፀሐይ ያወጣው፣ ይኸው ነጋ። እያወቀ ስንት በደለኛ አለ በዚች ዓለም ላይ ፀሐይ አወጣ? ስንት ገዳይ፣ ስንት ደም አፍሳሽ፣ ስንት በደለኛ፣ ስንት ኃጢአተኛ ስሙን የማይጠራ የማያምነው አለ። ዛሬም ግን እግዚአብሔር መግቦቱን አልተወም፣ በዝናብ አብቅሎ በፀሐይ አብስሎ ይመግበናል። የምንተነፍሰውን አየር አላቋረጠብንም፣ ይኸው እየተነፈስን ነው። እኔ እናንተ፣ ክብሩ ለዘላለም ከፍ ከፍ ይበልና በዚህ እናመሰግነዋለን። አምላኬ ሆይ ክበር፣ ተመስገን ስምህ ለዘላለም ምስጉን ይሁን። ከኔ ባሪያህ ፊትህን አትሰውር፣ ተጨንቅ ያለሁና ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን እፍረቴንም ነውሬንም ታውቃለህና፣ ሁሉን ያውቃል። በዚህ በሌላ ጊዜም ስለምንመለስበት የዕለቱ የነፍሴ ምግብ የሚያስፈልገኝን ሳለምንህ ታውቃለህ ሳለምንህ የሚያስፈልገኝን ታውቃለህ። ታውቃለህ ብቻ አይደለም ትሰጠኛለህ። ስለዚህ አትምሰሏቸው ተባለ። ማንን ነው አትምሰሏቸው የተባላችሁት? እናንተ ክርስቲያኖች፣ ይህ ድምፅ የሚሰማችሁ የተባረካችሁ ኦርቶዶክሳውያን፣ የቅድስተ ቅዱሳን የድንግል ማርያም ምልጃ ጋሻ ይሆናችሁና አትምሰሏቸው የተባላችሁት እነማንን ነው? አትምሰሏቸው ከላይ ይናገራል፣ እናንተ ስትጸልዩ እልፍኛችሁን ዝጉ በራችሁን ዝጉ በስውር ላለው አባታችሁ ጸልዩ በስውር የሚያይ አባታችሁ በግልጥ ይከፍላችኋል ይላል ስለ ፈሪሳውያን ግን ሲናገር ስለ አህዛብ ሲናገር ስለ ፀሐፍት ሲናገር ስለ ቀራጮች ሲናገር ስለ ሰዱቃውያን ሲናገር ወይም ስለሌሎቹ ዛሬ ስላሉ አህዛብ ሲናገር አህዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና በመናገራቸው ብዛት፣ ስትጸልዩም እንደነርሱ በከንቱ አትድገሙ። ከንቱ ጸሎትን አታድርጉ። የታይታ ጸሎትን አታድርጉ። ሰው ያይኛል ብላችሁ አታድርጉ። በስውር ያለሁ እኔ አባታችሁ ሁሉንም አውቃለሁና፣ ግን ጸልዩ፣ ከእኔ ጋር ተገናኙ። ለሰው እንዲታይ አይደለም። አንዳንድ ሰዎች እንደዛ ናቸው። ለሰው እንዲታይ ብለው ጸሎት የሚያደርጉ ሰዎች አሉ። ልክ ሰው ሲያያቸው ዳዊታቸውን ክፍት የሚያደርጓሉ ጸሎተኛ ለመባል አንዳንዶች ደግሞ በየአደባባዩ በየከተማው፣ በየመንገዱ ላይ የምተዋቸው አሕዛብ ዝም ብለው ሲንበረከኩ ተዋቸዋላቸው፣ ለታይታ ለእግዚአብሔር ሳይሆን ለሰው ሰው አይቷቸዋል፣ ጸሎተኛ ይላል ሰው። ዋጋቸውን ከፈላቸው ማለት ነው በአፍ በእግዚአብሔር ዘንድ ግን ስፍራ የላቸውም ቦታ የላቸውም። ስለዚህ ጌታችንና አምላካችን ደሙን አፍሶ ያዳነን የሁላችን አባት ኢየሱስ ክርስቶስ እነሱን አትም አትምሰሏቸው አለ። እነሱ በመናገራቸው ብዛት የሚሰሙ ይመስላቸዋል። በመናገራችሁ ብዛት አይደለም። ጸሎት አድርጉ ግን ቸርነቱን አብዝታችሁ ያዙ። ይህንን ሁሉም ክርስቲያን ሊያውቅ ይገባዋል። ጸሎት አለን፣ ጸሎት እናደርጋለን። የእኛ ጸሎት ከእሱ ጋር ለመነጋገር ለመገናኘት ትልቁ ኃይል ሲሆን፣ ትልቁ ደግሞ ጸጋና በረከት የሚዘንመው ከራሱ ከእግዚአብሔር ነው። ምረት ከሱ ናት ይቅርታ፣ ከሱ ናት ቸርነት፣ ከሱ ናት በእኔና በእናንተ ስራ አይደለም። በመጸለያችን የምንታበይ አይደለንም፣ እግዚአብሔርን የምናመሰግነን እንጂ። እኔ ጸሎተኛ ነን ብለን የምንፎክርበትም አይደለም፣ እግዚአብሔርን የምናከብርበት እንጂ። ስለዚህ በተለይ በግል ጸሎት ላይ ሰዎች ያን የግል ጸሎታቸውን የግል ጾማቸውን አይነግሩም። ስለዚህ አሕዛብን አትምሰሏቸው። ስትጸልዩ እንደነርሱ በከንቱ ዝም ብላችሁ አትጸልዩ፣ በማስተዋል ጸልዩ። ማስተዋል ያስፈልጋል ምን እንደምትጸልየው ግዕዝ ከሆነ ጸሎት የምታደርጉት ነፍሳችሁ ትሰማለች ግዕዙን ሊገባችሁ አይችልም ነፍሳችሁ ስለምትሰማ በግዕዝ መጸለይ ደግሞ ኃጢአት የማይሰራበት ንጹህ ቋንቋ ስለሆነ ወደ እግዚአብሔር ይደርስላችኋል። በቋንቋችሁ ደግሞ ስትጸልዩ የምትጸልዩትን ምን እንደምትሉ ማስተዋል አለባችሁ የንባብ ከሆነ የተጻፈውን ታነባላችሁ ዳዊት ብትጸልዩ ታነባላችሁ ወንጌል ብትጸልዩ ታነባላችሁ ውዳሴ ማርያም ታነባላችሁ መልኩን ሌላውንም ድርሳኑንም ትጸልያላችሁ። ያን ሁሉ አድርጋችሁ ግን በግላችሁ ደግሞ የምትነጋገሩት አለ። በግላችሁ ስትነጋገሩ ዝም ብሎ መለፍለፍ ሳይሆን ከእግዚአብሔር ጋር ቀጥታ ግንኙነት ማድረግ ነው ጸሎት። ስለዚህ አትምሰሏቸው፣ እነሱ በከንቱ ይደግማሉና። የዕለቱ የነፍሴ ምግብ ሳለምንህ የሚያስፈልገኝን ታውቃለህ ልበበሉ ክርስቲያኖች የመጀመሪያ የምታስተውሉት ምንድን ነው? ሳለምንህ የሚያስፈልገኝን ታውቃለህ ማለት አልለምንም ማለት አይደለም። አልጸልይም ማለት አይደለም። መለመን አለብህ፣ መጸለይ አለብሽ፣ አለባችሁ። ግን እግዚአብሔር እናንተ ቆማችሁ የምትነግሩትን እሱ ቀድሞ ያውቀዋል። የምትጸልዩትን ያውቀዋል። እግዚአብሔር አዋቂ ነው። ከሀሌ ኩሉ ነው፣ ማእምር ነው፣ አዋቂ ነው። ስለዚህ አትጸልዩ አይደለም፣ አትለምኑ አይደለም። ሳትለምኑት ያ አባታችሁ ግን ምን እንደምትለምኑት ያውቃል። በቃ ምን እንደምትሉት፣ እንደምትለምኑት፣ እንደምጠይቁት ያውቃል። አንዳንዴ እስቲ አስቢ አንቺ፣ ድንገት ልጅ ካለሽ፣ ሕፃን ልጅ ካለሽ ምን ሊጠይቅሽ እንደሚችል ይገባሻል። አንድ የሆነ ልጅ፣ ሕፃን ልጅ ካለህ ምን እንደሚጠይቅህ ታቀዋለ። ቀድመ አንዳንድ ጊዜ እናንተ እንዲህ ካወቃችሁ፣ ሁሉን የሚያውቅ እግዚአብሔር ታዲያ እኔ እናንተ አያውቅንም? አያውቅህም? አያውቅሽም? ይሄ ማለት ደግሞ ሌላ ሁለተኛው አብይ ነገር ልንገራችሁ፣ የሚያስፈልጋችሁን ያውቃል ማለት እማያስፈልጋችሁን አይሰጣችሁም፣ ነገር አይሰጣችሁም። የሚያስፈልጋችሁም እንደሆነ ያውቃል። እናንተ ኔ ብዙ ነገር ጠይቃላችሁ፣ የሚያስፈልጋችሁንም የማያስፈልጋችሁንም። ብቻ ጠይቁ፣ እንደፈለጋችሁ አውሩ፣ እግዚአብሔር ጋር ተነጋገሩ። ዋናው ግን እግዚአብሔር አምላክ የሚያስፈልጋችሁን ይሰጣችኋል ሲል ነው። የሚያስፈልጋችሁን ያውቃል። ሶስተኛ፣ ያውቃል ማለት አውቆ ዝም ይላል ማለት አይደለም። እግዚአብሔር ልብ በል ክርስቲያኖች፣ አስተውሉ። አውቆ ዝም ይላል አይደለም። እግዚአብሔር የምትለምኑትን ያውቃል እና ዝም ማለት አይደለም። የምትለምኑትን ልመና ደግሞ ይፈጸምላችሁ ዘንድ እሱ የታመነ አምላክ ነው። እግዚአብሔር ደግ ነው እግዚአብሔር፣ ቸር ነው። ሳትለምኑት የምትለምኑትን፣ የሚያስፈልጋችሁን ነገር ሁሉ ያውቃል። ተመልከቱ፣ የሰማዩ አባታችሁ ነው ያለው። በሉቃስ 12 30 ታገኙታላችሁ። የነፍሴ ምግብ አምላኬ ሆይ፣ ሳለምንህ እምለምንህን ሁሉ ታውቃለህ፣ ትሰጠኛለህ ነው መጨረሻው። ትሰጠኛለህ፣ ታደርግልኛለህ፣ ትፈጽምልኛለህ ነው። እግዚአብሔር ይፈጽምላችሁ፣ እግዚአብሔር ያደርግላችሁ፣ እግዚአብሔር ደጉን ነገር ፈጥኖ ያቀርብላችሁ። አዎ የእናንተ አባት ይህ እንደሚያስፈልጋችሁ ያውቃል ይላችኋል። የእናንተም አባት ሉቃስ 12 30 ላይ ይህንስ ሁሉ በዓለም ያሉ አሕዛብ ይፈልጉታልና። የሚፈልጉት ብዙ ነገር አለ። የእናንተም አባት ይህ እንዲያስፈልጋችሁ ያውቃል። ሌሎች ሰዎች ያገኙትን አታጡም። ከሌሎቹ በላይ ጭራሽ ታገኛላችሁ። ሌሎች በስጋ ብቻ ነው ያገኙት፣ እናንተ ግን በነብስም አግኝታችኋል። ስለዚህ እግዚአብሔር በስጋም በነፍስም ሊያከብራችሁ ነው። ስለዚህ የዕለቱ የነፍሴ ምግብ ስንል የዕለቱ የነፍሴና የሥጋ ምግብ ማለት ነው። የዕለቱ የነፍሴ ምግብ ስንል የሰውነቴ ምግብ ማለት ነው። ሰው የመሆን ምግብ ከእግዚአብሔር የማገኝበት በጥንት ተፈጥሮ የፈጠረኝ በአዲስ ተፈጥሮ የፈጠረኝ እማይተወኝ አምላክ አለኝ። ሳለምነው የምለምነውን ያውቃል፣ ያደርግልኛል፣ ይፈጽምልኛል። ሁሉን ያውቃል። ከእሱ ምን ይሰወራል? ምንም ምንም አይሰወርም። ልብ አምላክ ዳዊት እንዳለው ነው። በመዝሙር 37 ቁጥር 9 ላይ ምን አለ? አቤቱ ፍቃዴ ሁሉ በፊትህ ነው፣ ጭንቀቴም ካንተ አይሰወርም አለ። እስኪ ከኔ ቀጥላችሁ ደግማችሁ ተናገሩ ይሄን ቃል። አቤቱ ፍቃዴ ሁሉ በፊትህ ነው፣ ጭንቀቴም ካንተ አይሰወርም። ተመልከቱ፣ እግዚአብሔር ሁሉን የሚያውቅ አምላክ ነው። በስሜ የምትለምኑትን ሁሉ አድርገዋለሁ፣ በስሜ የምትለምኑትን ሁሉ እፈጽመዋለሁ። ስለዚህ የዛሬ የነፍሴ ምግብ የነገረኝ ምንድን ነው? እግዚአብሔር ሁሉን የሚያውቅ ነው፣ ሳልጠይቀው ያውቃል። ግን አልጠይቀውም ማለት አይደለም፣ እጠይቀዋለሁ። ግንኙነት ያስፈልጋል። አባዬ ይሄን አርግልኝ ትሌለ እንዴ አባት፣ እማዬ ይሄን ቲ የለም እንዴ እናትሽን በላችሁ ውሳ አላደጋችሁ? ትልልቅ ሰዎችስ ብትሆኑ ዛሬ ከሰዎች ባክህ ይህን አድርግልኝ፣ እስቲ እስቲ ባክሽ እንደው በዚህ ነገር እጂን ትሎ የለ እንዴ? እግዚአብሔር ግን እንድትለምኑት ማለት እንድታመሰግኑት ይሻል። ትልቁ ለእግዚአብሔር ምስጋና ነው ልመና አደለም። ብዙ ነገር ምስጋና ነው። አሁን ብዙ ጊዜ መዝሙሮች ሁሉ ልመና ላይ ገብተዋል። የልመና ነገሮች ለሥጋም ለነፍስም ያውቃል፣ እርግጥ ነው እግዚአብሔር። ግን ታላቁ ነገር ምንድን ነው? እግዚአብሔር ለነፍሳችን የሚሆነውን ሁሉ ያውቃል። ስለዚህ እሱ ኃያሉ አምላክ ደጉ አምላክ በጌትነቱ ፊት በፍርድ ሳንወድቅ የክብርና የምስጋና በረከትን በቀኙ የመቆምን ታላቅ ጸጋ እንዲሰጠን፣ ያ ታላቁ አምላክ ገናና አምላክ እሱ ለዘላለም ከሁላችን ጋር ይሁን። አቤቱ አምላካችን ሆይ በዚህ ሰዓት የሚሰሙትን ልጆችህን ሁሉ የልቦናቸውን መሻት ፈጸምላቸው። ካንተ ዘንድ እንዲፈጸምላቸው የሚሹት ብዙ አለ። በመከራ ውስጥ ያሉ አሉ፣ በጭንቀት ውስጥ ያሉ አሉ፣ በደዌ ውስጥ ያሉ አሉ፣ በረሃብ ውስጥ ያሉ አሉ፣ በጦርነት ውስጥ ያሉ አሉ፣ ስራ በማጣት የሚሰቃዩ አሉ፣ ስራ በስቶባቸው የሚጨነቁ አሉ፣ ጨለማ ውስጥ የሆኑ አሉ፣ ጭንቀት ያጠቃቸው አሉ፣ ተስፋ መቁረጥ የከበባቸዋሉ በዲፕሬሽን የሚሰቃዩ አሉ። በሆስፒታል ያሉ አሉ። በሰው መሃል ሆነው ብቸኝነት የሚሰማቸው በዚህ ሰዓት አሉ። አንተ እግዚአብሔር መድኃኒትን የምትሰጥ ጸጋን የምትልክ እግዚአብሔር ሆይ ለእያንዳንዳቸው በሁሉ ሁሉን የምትሠራ አቤቱ አንተ ሁሉን አድርግላቸው። የሚለምንሁን ስማቸው። አዎን አቤቱ ትሰማናለህ። እውነት ነው። አቤቱ ትሰማናለህ። እውነት ነው። አቤቱ ታደምጠናለህ። አምላካችን ሆይ፣ ሁሌም እናመሰግንሃለን። ሁሌም እንለምንሃለን። አንተም ሳንለምን ቀድመ ታውቃለህ። እንማልድሃለን፣ ሁሌ ደጅ እንጠናለን፣ በአንተ ፊት እንቆማለን። ስንፍናችንን አትይ፣ በስንፍናችን አትተወን፣ በበደላችን አትተወን። አምላካችን ሆይ፣ ቅዱስ የሆነ ሀብትህን አሳድርብን፣ የልቦናችንን መሻት ፈጽምልን። ክብርም ምስጋናም ዘለዓለም ለአንተ የሆነ ታላቁ አምላካችን ሆይ በቸርነት ብዛት ሁል ጊዜ ወደ አንተ እንጮኋለን፣ ወደ መቅደስም እንገባለን። አንተን በመፍራት በምትመሰገንበት ስፍራ ሁሉ እንሰግዳለን። አቤቱ በፍጹም ልባችን እንገዛልሃለን። የአንደበታችንን ቃል ሁሉ ሰምተሃልና በመላእክት ፊት እንዘምርልሃለን። እስቲ ከኔ ቀጥላችሁ ተናገሩ ሁላችሁም። አቤቱ በቸርነት ብዛት ስምህን እጠራለሁ ወደ ቤትህም እገባለሁ። አንተን በመፍራት በምትመሰግንበት ቦታ ሁሉ ይልቁንም በመቅደስህ እሰግድልሃለሁ። አቤቱ በፍጹም ልቦናዬ እገዛልሃለሁ፣ ያንደበቴን ቃል ሁሉ ሰምተኸኛልና በመላእክት ፊት እዘምርልሃለሁ። አቤቱ፣ በጭራ ትረጨኛለህ፣ እነጻለሁ፤ ታጥበኛለህ፣ ከበረዶም ይልቅ ንጹህ ሆናለሁ። እለምንሃለሁ፣ ትሰማኛለህ፤ ሳለምንህም ልመናዬን ታውቀዋለህ። ልዑል እግዚአብሔር የሰማችሁትን ሁሉ በልቡናችሁ ይጻፍላችሁ። የዕለቱ የነፍሴ ምግብ ሳለምንህ የሚያስፈልገኝን ታውቃለህ፣ አውቀህም ትሰጠኛለህ። አሜን። እመብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን ሀያል አምላክ ክብርና ምስጋና ይግባው። ረድኤቱ በሁላችሁ ላይ አድሮ ይኑር። ይህን ቃል ሰምታችሁ ደግሞ ሌሎች እንዲሰሙ ላይክና ሼር በማድረግ ለሌላው የምታዳርሱ እናንተ ደስ ብሏችሁ ሌላውም ደስ እንዲለው እናንተ ከጨለማ ወደ ብርሃን ወጥታችሁ ሌላውም ብርሃን እንዲያይ የምታደርጉ ከኔ ጋር አብራችሁ የምትሰሩ ሁሉ ልዑል እግዚአብሔር ቅዱስ እጁን ይላክላችሁ። ሚካኤል ገብርኤል ጸሎታችሁን ወደ ልዑል መንበር ያደርሱላችሁ። ሁላችሁም ይህ ቃል ሌሎች እንዲሰሙት አድርጉ። በዚህ መታችሁ ሰብስክራይብ ያደረጋችሁ ሁሉ የእግዚአብሔር ቤተሰብ በመሆናችሁ እግዚአብሔር የተመሰገነ ይሁን። ሁሌም ቃሉን ስሙ። ሌላው የተከበራችሁ ክርስቲያኖች በማታ ትላንትና ከምሽቱ ሶስት ሰዓት በኢትዮጵያ ይተላለፋል ያልኳችሁ ዘግይቶ ነው ፖስት የተደረገው። አምስተኛ ጥያቄ የናዝሬቱ ኢየሱስ ይላሉ በፕሮቴስታንት ውስጥ ያሉ ሰዎች። የናዝሬቱ ኢየሱስ ይባላል ብለው ትንቢት ተናግረዋል የተባሉ ነቢያት በማቴዎስ ተገልጸዋል የት ቦታ ነው የሚገኘው የሚለውን ገልና ድርሳናችንን የሚተቹ ሰዎች ክርስቲያኖች መልስ እንኳን እንደሌላቸው እንድታዩት ነው። ያ ትምህርት የሚሰጠው ብዙ ሰው እየተማረው አይደለም። እና የት ነው የሄዳችሁት? ብዙ ሰዎች የት ሄዱ? ጠይቁ እስቲ። በዚህ ውስጥ በጣም ብዙ መቶ ሺዎች ሰዎች ናቸው ሰብስክራይብ ያድርገ ያሉት። የት ነው ያሉት? ይህንን አድርሱ፣ እንዲማሩ አድርጉ። እናንተም ገብታችሁ ተማሩበት። ሌላው ደግሞ የሐሙሱ ቀጣይ የመግቢያ ትምህርት የመጽሐፍ ቅዱስ ጥናት ክፍል ሁለት ሐሙስ ደግሞ ቱፒኤም ላይ በአሜሪካን አቆጣጠር በኢትዮጵያ ሶስት ሰዓት ሐሙስ ደግሞ ይደረጋል ማለት ነው። ያ ማለት ደግሞ እንግዲህ ነገ ማለት ነው። ስለዚህ ነገ የመጽሐፍ ቅዱስ ደግሞ መግቢያ ክፍል ሁለት ይቀጥላል። በተረፈ እግዚአብሔር ይባርካችሁ። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ሕብረት አንድነት ከሁላችን ጋር ይሁን። እኔንም ባሪያውን እናንተንም በረድኤቱ በቸርነቱ እንዳይለየን የእሱ ቅዱስ ፈቃድ ይሁንልን። የመረረውን ጣፋጭ አድርግላችሁ፣ የጎደለውን ይሙላላችሁ የሞቱ ዘመዶቻችሁን ሁሉ ያጽደቃችሁ፣ በጸሎት አስበን ያላችሁ ልዑል እግዚአብሔር በማይዘነጋ ልቡን ያስባችሁ፣ ሀገራችንን ባይነ ምሕረቱ ይመልከትልን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ፊቱንም ይግለጽላችሁ፣ በመንፈሳዊ በረከት ያክብራችሁ። አሜን።